የሀዲስ አለማየሁ አዳሪ ትምህርት ቤት ደብረ ማርቆስ ገዛ ነው። ሙሉ በሙሉ ተማሪዎችን በማሳለፍ ከፍ አርጋቸው አመስግኑልኝ። በስመ ጥሩ ደራሲና ዲፕሎማት ክብር ዶክተር ሀዲስ አለማየሁ ስም የተሰየመው ልዩ አዳሪ ትምህርት ቤት በአማራ ክልል ከሚገኙ አዳሪ ትምህርት ቤቶች ውስጥ አንዱ ነው። የክብር ዶክተር ሀዲስ አለማየሁ ልዩ አዳሪ ትምህርት ቤት በደብረ ማርቆስ ከተማ በ2012 ዓ ም በክልሉ የተሻለ ውጤት ያመጡ የስምንተኛ ክፍል ተማሪዎችን አወዳድሮ በመቀበል የመማር ማስተማር ስራውን ጀምሯል። አዳሪ ትምህርት ቤቱ በ2015 ዓ ም ለመጀመሪያ ጊዜ ለሀገር አቀፍ የዩኒቨርሲቲ መግቢያ ፈተና ተማሪዎችን ማስፈተን ችሏል። በዚህም በሀገር አቀፍ ደረጃ በማህበራዊ ሳይንስ ከፍተኛ ውጤት የተመዘገ አልተመዘገበበትም ነበር። በ2016 ዓ.ም 33 ተማሪዎችን በማስፈተን 27ቱ ከ500 በላይ በማስመዝገብ ሁሉንም ተማሪዎች ማሳለፉ ይታወሳል። አዳሪ ትምህርት ቤቱ በ2017 ዓ.ም ለሶስተኛ ጊዜ ሀገር አቀፍ የዩኒቨርሲቲ መግቢያ ፈተና አስፈትኗል። የክቡር ዶክተር ሀዲስ አለማየሁ ልዩ አዳሪ ትምህርት ቤት ምክትል ርዕሰ መምህር አቶ ዘመኑ መረቴ ተማሪዎች ጥሩ ውጤት እንዲያስመዘግቡና ና በስነ ልቦና ዝግጁ እንዲሆኑ መሰራቱን ተናግረዋል። ተማሪዎችን በመማር ማስተማር ሂደት ከፍተኛ ውጤት እንዲያመጡ ከመምህራን ጋር በመተባበር እንዲሁም ተማሪዎችን በጋራ በቡድን ጥናት እንዲያጠኑ ከፍተኛ ስራ ሲሰራን የተቆየ እንዲሁም የተለያዩ ወርክሽቶችን የብሔራዊ ፈተና ጥያቄዎችን ከመምህራን ጋር በመተባበር በማስተባበር ይህንን ስራ እንዲሰሩ በማድረግ ከአሁን በፊት የነበረውን ውጤት ለማስቀጠል ያው ከፍተኛ ስራ እየተሰራን ያለ እንዲሁም በሀገር አቀፍ ደረጃ የሚሰጠውን የኦንላይን ፈተና ተማሪዎች በስነ ልቦና ዝግጅት እንዲያደርጉ በተሰጠው የደብረ ማርቆስ ዩኒቨርሲቲ በሰጠው ፕሮግራም መሰረት ያው ለሁለት ተከታታይ ጊዜ ይህንን ፕሮግራም ተከታትለው ይዘዋል። ተማሪዎቹ ባዳሪ ትምህርት ቤቱ ባለፉት አመታት ሀገር አቀፍ ፈተና የወሰዱ ተማሪዎችን ተሞክሮ በመውሰድ እርስ በርስ በመተጋገዝ ከፍተኛ ውጤት ለማስመዝገብ ሲዘጋጁ መቆየታቸውን ገልጸውልናል። በግላችንም በጋራም ከመምህሮቻችንም ጋር ሆነን የተለያዩ አመሽቶችንም እየሰራን እንዲሁም ደግሞ መሸፈን ያለባቸውን ትምህርት ከበር ማድረግ ያለብንን ደግሞ ከበር እያደረግን በግላችን ሆነ በጋራ እየሰራን እንገኛለን። ተሞክሮ ያለፉትን ተማሪዎች ተሞክሮ በመውሰድ የተለያዩ አመት ሽቶችን ከመስራት ጀምሮ መጀመሪያ ከበፊት የነበረውን ትሬንድ በማስቀጠል ተማሪዎች ከበፊት የነበሩ ተማሪዎችም እርስ በርስ የመደጋገፍ በጋራ የመወያየት በቃ አብሮ ሁሉን ነገር ዲል የማድረግ ነገር ስለነበረ እሱን ነገር አስቀጥለን እኛም እርስ በርስ የመግባባት የመወያየት ነገሩን አስቀጥለን የተለያዩ አመት ጥያቄዎችን እየሰራን በዛ ልክ ነው እየቀጠልን ያለነው ማለት ነው። ይህ ትምህርት ቤት የሚታወቅበት አንድ ስራ አለው፣ ማለት ቲም ወርኪንግ የምንለው ነገር ማለት ነው። እና ተማሪዎች ሶስትም አራትም እየሆነን በግሩፕ በግሩፕ እናጠና ነበረ። እና ለዛ ይመስለኛል የተማሪ ውጤትም አሪፍ ነበረ። እና የምንጠብቀውን ያክል ይመስለኛል ያገኘ ነው። የክብር ዶክተር ሀዲስ አለማየሁ ልዩ አዳሪ ትምህርት ቤት ርዕሰ መምህር አቶ ደረጀ ከፈለኝ ትምህርት ቤቱ በ2017 ዓ ም በተፈጥሮ ሳይንስ 25 ተማሪዎችን አስፈትኖ 24 ተማሪዎች ከ529 በላይ ውጤት አስመዝግቧል። 573 ደግሞ የልዩ አዳሪ ትምህርት ቤቱ ከፍተኛ ውጤት መመዝገቡን ተናግረዋል። በርካታ ችግሮችን ተቋቁመው ላይ ተማሪዎቹ ቤተ ሙከራዎቹ ሳይሟሉ በደብረ ማርቆስ ዩኒቨርስቲ የጎደሉትን እየሞላን እየሰራን ከህብረተሰቡም ጋር በተሳትፎ ከመምራን ጋር ከፍተኛ ጥረት በማድረግ ከበር አድርጎ አምናም 33 ተማሪዎችን አስፈትኖ ሀያ ሰባቱ ተማሪዎች ከ500 በላይ በማምጣት ከስድስት መቶ እንዲሁ ከፍተኛ ነው ያስመዘገበው። ዘንድሮ ለሶስተኛ ጊዜ ስለሆነ ይሄ ከፍተኛ ውጤት የተመዘገበው 25 ተማሪዎችን ያስፈተነ 24 ተማሪዎች ከ529 በላይ ነው ያመጡት። 96 ፐርሰንት ማለት ነው። ከዚህ ውስጥ አንድ ተማሪ ብቻ ነው አራት መቶ ሰባት ያመጣች ያለችን። ይሄ በጣም ከፍተኛ ውጤት ነው። በተለይ ላይብራሪ ባልተሟላበት፣ ቤተ መጻሕፍት ባልተሟላበት በተለያዩ ቦታ ላይ ከዩኒቨርሲቲ ድጋፍ ከኮሌጅ ድጋፍ በመጠየቅ በተለያዩ ድጋፍ የሚሰራ በመሆኑ የጸጥታ ሁኔታውም ያው እንደምታውቁት እናንተም ብዙ የሚፍትን ባለበት ነገር ይሄ ውጤት ማምጣት እነዚህ ልጆች የተማሩት የ አስራ አንደኛ ክፍል ትምህርትን ሐምሌ ናሴ መስከረም፣ ጥቅምት በአራት ወር ውስጥ ተምረው ነው የአንድ አመት ትምህርት ያጠናቀቁት። ወደ አስራ ሁለተኛ ክፍል ከገቡ ከህዳር በኋላ ደግሞ በአጭር ጊዜ ውስጥ በአምስት ወር ስድስት ወር ባልሞላ ጊዜ ውስጥ ነው መምህራንና ተማሪዎች እኛም ከፍተኛ ጥረት አድርገን በስነ ልቦና በማዘጋጀት በወርክሽት በኢንትራስ ኤግዛም በሞዴል ኤግዛሞች በማዘጋጀት በከፍተኛ ጥረት የመጣ ነው ይህ ውጤት፣ እና ለዛ ስለሆነ በጣም ደስ ብሎናል። አዳሪ ትምህርት ቤት ገብተው መማራቸው ትኩረታቸውን ትምህርታቸው ላይ እንዲያደርጉና ጊዜያቸውን በአግባቡ ለመጠቀም ረድቶናል ይላሉ። የአዳሪ ትምህርት ቤት አንዱ ጥቅሙ ጊዜያችንን ኮንቲኒስሊ ከፋፈልን በየሰዓቱ እንጠቀም ያደርገናል። እንዲሁም ደግሞ እዚህ ሀዲስ አለማየሁ ውስጥ ከተማሪዎች ጋር ስበርሴን እንረዳደበት ከሰዓት ከጥናት ሰዓታችን ጎን ለጎን ከተማሪዎች ጋር ስበርሳችን ቲም አዋቅረን እንረዳዳለን። እንዲሁም ደግሞ የተለያዩ ወርክሾፖችን ከተለያዩ ቦታዎች ጋር በማምጣት እንሰራለን ማለት ነው። ለዚህ ውጤት መብቃት አዳሪ ትምህርት ቤት መግባቴ ነው። ከአዳሪ ትምህርት ቤት የሚማር ተማሪ ከኖርማል ሀይ ስኩል ከሚማር ተማሪ ሊያገኙ የሚችል ትልቁ ነገር ብዬ ማስበው ታይም ነው። ከዛ የተለያዩ ስራዎች ይኖራሉ። ከዚህ ግን ሙሉ ሀያ አራት ሰዓት ከመጽሐፍ ጋር ነው የምንውለው። ከትምህርት በቃ አንድ ተማሪ ሊያስብ የሚችል ትምህርት ብቻ ነው እና ትልቁ ነገር ከዚህ መግባቴ ጥሩ መምህራን አግኝቻለሁ። ጥሩ ተማሪዎች፣ ጥሩ ጓደኞች አግኝቻለሁ። ትምህርት ቤት ላይ የት የሚያደርገው ተማሪዎቹ በጋራ ነው የምንሰራው። የተለያዩ ጥያቄዎችን የተለያዩ አይነት ሽት ጥያቄዎችን እንሰራለን። በጋራ በጋራ እንወያያለን፣ በጋራ እናነባለን። ና ያ ነገር ደግሞ ሞር ብዙዎችን ተማሪዎች አንድ ላይ የተሻለ ውጤት እንድናመጣ ጥረት እያደረግን ነው። ተማሪዎች በግላቸው በሀይ ስኩል በነበሩበት ሰዓት ለምሳሌ በ በግል ነበረ ሩጫው የሚሆነው ሁሉም ነገር በግል ነበረ የሚሸፈነው አዳሪ ትምህርት ቤት ከሆነ ግን በቃ ተማሪዎች አንዳቸው ያላወቁት ለአንዳቸው ወይም ደግሞ የቲም ወርክ የሚባሉ አንዳቸው ለአንዳቸው ያላቸውን በመሞላላት አይነት ነገር ያው ለትልቅ ደረጃ ወይም ለስኬት ይበቃሉ ማለት ነው። መምህራን ጥሩ ውጤት እንዲያስመዘግቡ የተለያዩ ገዛዎችን እንዳደረጉላቸውም አንስተዋል። የአመቱን ትምህርት በጊዜ በማጠናቀቅ ለንባብ ምቹ የሆነ ጊዜና ቦታ እንዲኖር አስችለውናል። ይህንን ደግሞ በማድረግ መምህሮች ትልቅ የሆነ ድርሻ ነበራቸው። በተጨማሪም ደግሞ ከትምህርቱም ጎን ለጎን በየዩኒቱ የተለያዩ አመት የኢንትራንስ ጥያቄዎችን በየዩኒቱ እየከፋፈሉ ሰጠውናል። ከመምህራኖቹ ማለት ነው። ለዚህ ውጤት እንድን በቃ ያደረጉ መምህራን የተለያዩ ጥያቄዎችን በማዘጋጀት ከ ከታች ከ2000 እና ከዛም በታች አመተ ምህረት ጀምሮ የተለያዩ ጥያቄዎችን እያወጡ በየምዕራፉ እየከፋፈሉ በጋራ እንድንሰራቸው ትልቅ የሆነ አስተዋጽኦ አድርገውልናል። ከዛም በላይ ደግሞ ሞራሊ በጣም የሆነ ኢሞሽናል ፊሊንግ እንዳይኖረን ወይም ሌላ የሆነ ስትረስ ነገር እንዳይኖር ሳይኮሎጂካሊ በደንብ ይመክሩን ነበረ። መምሮቻችንም አሪፍ ናቸው፣ በጣም ጎበዞች ናቸው። የሚችሉትን ያክል አግዘውናል እና የነሱ አስተዋጽኦ ይመስለኛል አሪፍ ነው እየሰራ ነው የክቡር ዶክተር ሀዲስ አለማየሁ ልዩ አዳሪ ትምህርት ቤት መምህራንም ተማሪዎች በትምህርታቸው ውጤታማ እንዲሆኑ ለማድረግ ክፍለ ጊዜውን ከመሸፈን ባለፈ በትርፍ ጊዜያቸው የተለያዩ ጥያቄዎችን በማዘጋጀት እንዲሰሩ ሲያደርጉ እንደነበር ነው የገለጹት። ልጆቹ የመማር ፍላጎታቸው ጠንካራ ነው። ለማወቅ ለመማር ብሎ የሚመጡ ልጆች ናቸው። ሁለተኛ የመምህራንና የተማሪዎች ግንኙነት በጣም እየጠበቀ ነው። ልዩ የሆነ ግንኙነት ነው። እንደዚህ በመሆኑ የፈለጉትን ጥያቄ ይጠይቃሉ። በፈለጉት ሰዓት ክላስ ላይ ብቻ ለምናስተምራቸው ከክላስ ውጭም አንዳንድ ኖርማል ክላስ ማለት ነው ውጭም ይጠይቁን። ይህም ብቻ አይደለም፣ እቤት ራሱ በስልክ ጥያቄዎች ይጠይቃሉ። ይህን ስለሚያደርጉ አንድ አስተዋጽኦ ያደረገ የሆነው ነው። ሌላኛው መምህራንም ቁርጠኛ ናቸው። ዝም ብሎ ክፍለ ጊዜ ለማሞ ለመሸፈን አይደለም፣ ተማሪዎችን ውጤታማ ለማድረግ ነው። ጠንክረን እየሰራን የነበረ ክፍለ ጊዜው ደረሰብኝ፣ አይደለም በቃ እንዴት በደረሰ ነው ለመግባት ነው ምንናፍቀው እና ተማሪዎቹ ውጤታማ ሆነው ማየት ነው የምንፈልገው። ልክ እንደ አርሶ አደሩ የዘራው ፍሬው ውጤታማ ሲሆንለት ደስ እንደሚል፣ እኛ በእነሱ ስለምንደሰት በወቅቱ ይዘቱ እንዲሸፈን በማድረግ መምህራን ከፍተኛ ጥረት አድርገዋል። ከዚያ በመቀጠል ደግሞ የኢንትራንስ ኤግዛም ጥያቄዎችን የብዙ አመት የቀደሙ የአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተናዎችን በወርክሽት መልክ በመስጠት በቡድንም ሆነ በግል እንዲሰሩ ለማድረግ ጥረት ተደርጓል። እንዲሁም የሞዴል ኤግዛሚኔሽን ትምህርት ቤቱ ያዘጋጀ የሞዴል ኤግዛሚኔሽን ነበረ። ሞዴል ኤግዛሙን በወቅቱ እንዲወስዱ ተደርጓል። በዚያም አመርቂ ውጤት ተገኝቷል። ተማሪዎቹ የተሻለ ፐርፎርም እንደሚያደርጉ የተሻለ እንደሚሰሩ አይተንበታል። እንዲሁም ደግሞ የትምህርት ሚኒስቴር ያዘጋጀው የሞዴል ኤግዛም አለ። ኦንላይን የሚፈተኑ እንደመሆናቸው መጠን በኦንላይን የሚሰጠውን ኤግዛም ሞዴል ወስደው በተሻለ መንገድ ፐርፎርም አድርገዋል። እንዲሁም ተማሪዎቹ በቡድን እንዲሰሩ ያው ሁሉም አቅም ያላቸው ተማሪዎች ስለሆኑ በቡድን እንዲሰሩ ከፍተኛ የሆነ ድጋፍና ክትትል በትምህርት ቤቱ ተደርጎላቸዋል። ተማሪዎችም በጣም አቅም ያላቸው ናቸው። ተማሪዎቹ የብሔራዊ ፈተናውን በጥሩ ሁኔታ እንደሚሰሩ እንዲሁም ደግሞ ዓለም አቀፋዊ ተወዳዳሪም እንዲሆኑ ከፍተኛ ጥረት አድርገናል። የተማሪዎች ጥረት እንዳለ ሆኖ ባለፉት ዓመታት የተመዘገበው ውጤት ዘንድሮ ለተፈተኑ ተማሪዎች ትልቅ መነሳሳትን እንደፈጠራላቸውም የትምህርት ቤቱ መምህራን ተናግረዋል። የተማሪዎቹ እርስ በርስ መተጋገዝ፣ ምንም የሚደብቁት ነገር የለም እኛ ለተማሪዎች የምንደብቀው ነገር እንደሌለ ሁሉ ያለን ሁሉ ነው የምንሰጣቸው፣ በቃ ያለን። ተማሪዎችም የሚደባበቁት ነገር የለም፣ እርስ በርስ በቃ ይተጋገዛሉ፣ ይደጋገፋሉ። የመጀመሪያው ውጤት ደግሞ ትልቅ መስፈንጠሪያ ሆኖናል። መጀመሪያ ዓመት ላይ ገና ምንም በሌለበት ዝም ብሎ ጣሻ ጥሶ እንደማለፍ ማለት ነው። ያ በሆነበት እንደዚህ አይነት ውጤት ከሀገሪቱ የመጀመሪያውን ደረጃ ነው ያዘው፣ በአጠቃላይ ውጤት ማለት ነው። 2015 ላይ ያስፈተናቸው ተማሪዎች እሱ ውጤት በቃ ከዚህ በኋላ እንዳንተኛ ያደረገን ተማሪዎችም እኛ ማለት ነው። ይሄ ውጤት ዝም ብሎ ድንገት ይመጣል እንደምታ ለሶስተኛ ጊዜ የተደገመ ውጤት ነው። መጀመሪያ 2015 ላይ ያስፈተናቸው ተማሪዎች 42 ፐርሰንት አካባቢ ከ500 በላይ ያመጡ፣ 2016 የተፈተኑት ደግሞ በሚገርም ሁኔታ 33 አስፈትነን፣ 27ቱ ከ500 በላይ ያመጡ እሱ ደግሞ የበለጠ ደግሞ ቀጡ ያለውን ቀጡ ያለውን ዙሩን እያከረሩ እያከረሩ ሄደ እና ያ ውጤት የበለጠ ተማሪዎችም እኛም እንዳንተኛ ያደረገ ውጤት። በመጀመሪያ ደረጃ እነዚህ የተሰጡት ሞዴል ኤግዛሞች ስነ ልቦናቸው የተሻለ ሆኖ ለፈተና እንዲቀርቡ ይረዳቸዋል። እዚያ ጋር የሚያዩት ፐርፎርማንስ የዚያ ጋር የሚያዩት ውጤት የተሻለ ስነ ልቦና ይፈጥርላቸዋል። እንዲሁም ጎን ለጎን እኛ በገባንባቸው ክፍሎች ሁሉ በምናገኛቸው ወቅት ሁሉ በምን አይነት መንገድ እየሰሩ እንደሆነና ምን አይነት ቅድመ ዝግጅት ማድረግ እንዳለባቸው በስነ ልቦናም የተሻለ ዝግጅት እንዲያደርጉ እንመክራቸዋለን። በአዳሪ ትምህርት ቤቱ ማህበረሰብ በኩል የሚደረግላቸው ድጋፍ ና ክትትል ከፍተኛ ውጤት ለማምጣት ትልቅ አስተዋጽኦ እንደነበረውም አስረድተዋል። እንደ አጠቃላይ የትምህርት ቤት አስተዳደር ላይ ያሉ ሰዎችም ከሁሉም ከምግብ ቤት ጀምሮ እስከ ምንም ድረስ በሞራልም ሊሆን ይችላል እንዲሁም ደግሞ ማቴሪያል ድጋፍ በምንፈልገው በማንኛውም አይነት መልኩ ለእኛ ድጋፍ እያደረጉልን ይገኛሉ። ግቢ ውስጥ ያለው ሳሴ ውጭ ጋ ያሉትም የተለያዩ ድጋፍ የሚያደርጉ ሰዎች አሉ እና እንግዲህ በፊት ከሚደረገው አንጻር ከዛ የተሻለ እንትኖችን እያደረጉልን ይገኛሉ። እንዲሁም ዩኒቨርሲቲው የተለያዩ ማቴሪያሎችን በማቅረብ ወርክሾቶችን በማዘጋጀት ሞዴል ፈተናዎችን በማዘጋጀት እያገዝን ይገኛል ማለት ነው። የትምህርት ቤቱ ማህበረሰብም በቃ ለእኛ መልካም የሆነ አመለካከት ያለው እና አጠቃላይ በቃ የሚቻላቸውን ያህል እነሱም እኛ ውጤታማ እንድንሆን በሚቻላቸው አቅም ሁሉም የሚያስፈልገንን ያህል ርብርብ እያደረገልን ያለ ነው። የተመዘገበው ውጤት በችግር ውስጥም ሆኖ ትልቅ ውጤት ማምጣት እንደሚቻል ማሳያ ነው ያሉት አቶ ደረጀ በአካባቢው ላሉ ሌሎች የትምህርት ተቋማትና ተማሪዎች ትልቅ መነሳሳትን የሚፈጥር ነው ብለዋል። ይህ ትልቅ መነሳሳትን ነው የሚፈጥር የመጀመሪያው ይህ ውጤት ሲመዘገብ ብቻ ሳይሆን አዳሪ ትምህርት ቤት ተከፍቶ የመጀመሪያው ተማሪዎች ወደ አዳሪ ትምህርት ቤት ከስምንተኛ ክፍል ሲመለመሉ ራሱ ከክልሉ ከሁሉም ዞኖች ስለሆነ ውድድሩ ለዛ ውድድር ከፍተኛ ውጤት ስለሚጠይቅ ከታች ያሉ በመጀመሪያ ደረጃ ያሉ ትምህርት ቤቶች ወደዚህ ለማስገባት ከፍተኛ ፉክክር እንዲኖር ተማሪዎችም ለማንበብ ለመስራት ከፍተኛ ተነሳሽነት እንዲኖራቸው ስለሚያደርግ የትምህርት ጥራትን ይጨምራል። ሁለተኛ እዚህ የአዳሪ ትምህርት ቤትም ያሉ ልጆች ከፍተኛ ፉክክር ስላለ የተሻለ የትምህርት ጥራትን የሚጠይቅ ነው። ይሄ ውጤት ደግሞ ሲመዘገብ በተከታታይ ሶስት አመት ይሄ ውጤት ሲመዘገብ ግብአቶች እንኳ ባልተሟሉበት ፈታይ ሁኔታ ባለበት የውስጥ ቁርጠኝነት ኖረው ተነሳሽነት ኖሮ ከተሰራ ውጤት ማምጣት እንደሚቻል ስላሳየ

አዳሪ ትምህርት ቤቶች ብቻ ሳይሆን ለሃይ ስኩሎችም ተነሳሽነትን የሚፈጥር ግብአት የለንም ይሄ የለንም ብለው ምክንያት ለሚሆን ይሄ ማሳያ ስለሚሆን የተሻለ ተነሳሽነት ይፈጥራል። አዳሪ ትምህርት ቤቱ በተከታታይ አመታት በሀገር አቀፍ ደረጃ ከፍተኛ ውጤት እያስመዘገበ ያለው ያልተሟላ የትምህርት ግብአት ባለበት ሁኔታ መሆኑን ያነሱት አቶ ደረጀ፣ ለቀጣይ ውጤታማነት የሚመለከታቸው አካላት ድጋፍ ሊያደርጉ እንደሚገባ ጠይቀዋል። አሁን ይሄ ትምህርት ቤት ይሄ ሁለት አመት በጸጥታው ምክንያት የራሱም ግንባታ ስለለው እዚህ መምህራን ኮሌጅ ላይ ተደርቦ ነው እየሰራ ያለ ዘንድሮ ይሄንን ለመስራት እድሉም የለም። መምህራን ኮሌጅ የራሳቸውን ተማሪ የራሳቸውን ስልጣኝ በማስገባታቸው አሁን ቦታ የለንም። ወደ ግንባታ ወደ ጀመርንበት ቦታ መግባት አለበት። ያንን ለማድረግ ደግሞ ቤተ ሙከራዎች አልተገነቡም፣ የመመገቢያ አዳራሽ አልተገነባም፣ ላይብራሪዎች አልተገነቡም። እነዚህም በመስራት በኩል ህብረተሰቡን አስተባብረን እኛ እዚህ አድርሰናል። ቀሪዎቹን ነገሮች ለማጠናቀቅ የክልሉ መንግስት ድርሻም ከፍተኛ መሆን አለበት። ሌላው ማህበረሰብ ባለሀብቶችም ህዝቡም በየጊዜው ውጤቱ ሲመጣ በውጤቱ መደሰት ብቻ ሳይሆን ውጤቱ እንዲመጣ መስራት ይገባል ብለን ስለምናምን በርካታ ስራዎች ይጠይቃሉ። ያው ደስ የአቻዳሪ ትምህርት ቤት አለ፣ ደብረ ብርሃንም አለ። አሁን ፍኖተ ሰላም፣ ደብረ ታቦርና ሰቆጣ ላይ ይህ ክልሉ እየገነባ እንደሆነ እናውቃለን። እነዚያም በአጭር ጊዜ ተጠናቀው ተማሪዎችን ተቀብለው ማስተናገድ መቻል አለባቸው። የአዳሪ ትምህርት ቤቶች ውጤታማነት እየታየ ስለሆነ በክልላችንም በሌሎች ክልሎችም እንዳገርም ያለው ነገር እየታየ ስለሆነ በጣም እነዚህ መጠናከር አለባቸው ብለን እናስባለን። የእኛም ትምህርት ቤት መደገፍ አለበት ብለን እናምናለን። በ2018 ዓ ም ለተከታታይ ሶስት ዓመታት ከተመዘገበው ውጤት በተሻለ ለማስመዝገብ እንደሚሰራም ነው የተገለጸው። 2015 ላይ ከነበረው 2016 ጨመረ፣ ከ2016 ደግሞ የ2017ቱ ጨመረ፣ 2018 ደግሞ የበለጠ። በቃ ነው የሚያነሳሳቸው። ምክንያቱም መወረድ የለበትማ ከዚህ በኋላ እየጨመረ ነው። ፕሮግረሱ የሚያሳየው እንደዚያ ነው። እየጨመረ እየጨመረ ነው ያለ እና እነዚህም እኛም እንዳንተኛ ነው የሚያደርገን። ልጆችም ቀጥሎ ያሉትም አሁን በቀጣይም ደግሞ ይደገማል ብለን የምንጠብቅ እኛ አሁንም አለመን የምንሰራ እንደውም መቶ ፐርሰንት ማሳለፍ አይደለም አምስት መቶ በላይ መቶ ፐርሰንት ከአምስት መቶ በላይ እንዲያመጡ ነው አለመን የምንሰራው፣ እና ትልቅ መስፈንጠሪያ ነው የሚሆን የበለጠ ልጆችም እኛም ተነሳስተን የበለጠ ውጤት እናስመዘግባለን ብለን የምንጠብቅ ይሆናለን በ2018 ካለፈው ተነስተን ይሄ ቁጭትም ደስታ ብቻ ሳይሆን ቁጭትም ሊፈጥርብን ይገባል። በክልላችን ከፍተኛ የሆነ የተማሪ ቁጥር ነው ያለው ከሰባት ሚሊዮን በላይ ተማሪ ያለ፣ ግን በትምህርት ላይ ያለው በጣም ውስን ነው። በዚህ ውስን ተማሪም ይሄንን ራንክ ይሄንን ደረጃ መያዝ በጣም የሚያስደስት ነገር ቢሆንም ሙሉ ትምህርት ቤቶች ስራ ጀምረው ትምህርት ላይ መስራት አለብን። አንድ ሀገር የሚለወጠው በትምህርት ነው የሚለውን ከልባችን ነው ልናምንበት የሚገባ በአፋችን ሳይሆን የትኛውም ሀገር ላይ ያለ የተለወጡ ጥቂት ሕዝብ ያላቸው እነ እስራኤል ሳይቀር የተቀየሩ በጭንቅላት በቴክኖሎጂ ነው ብለን ስለምናምን ትምህርት ላይ ሁሉም ባለ ድርሻ ይመለከተኛል ብሎ የትኛውም አካል ትምህርትን ኒውትራል አድርጎ እንዲሰራ መልእክቴ ነው። በዚህ ውጤት ደግሞ ልጆችም፣ ወላጆችም፣ ድጋፍ ያደረጉ ባለሀብቶችም፣ የክልላችን ማህበረሰብም አጠቃላይ እንደ ሀገርም ደስ ሊለን ይገባ ነው። እንኳን ደስ አላችሁ ነው ማለት ምፈልግ። እንደነዚህ ያሉ አዳሪ ትምህርት ቤቶች ሀገርን በተለያዩ ዘርፎች ሊያስጠሩ የሚችሉ ብቁ ተማሪዎችን የሚያፈሩ ናቸውና እነዚህ ትምህርት ቤቶች ላይ ትኩረት ሰጥቶ መስራት ይጠበቃል።